ጳውሎስ እያብጠለጠሉ ነው የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዴ ጳውሎስ አሳፋሪ ሆኖ ሄጄ የቤታቸው ዲቤት አድርጋችኋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ አንድ ሁለት ኮመንት እንደጻፍኩኝ አስገቡኝ፣ እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነቢይ ነው የሚያሳፍረው፣ አስገቡኝና በቃ እንወያይበት አልኳቸው። ቤግ ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ፣ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረግኩ ኮመንትን መጻፍ አልችልም። ምንም አልሰራም። ተመለስኩኝ። በማግስቱ ገባውበት ምን ብዬ፣ እናንተ ናችሁ የምታፍሩበት። ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም። ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ይሄ ያላችሁት እንዲህ ነው ኦኬ፣ ፎሎ አድርጉኝ። እራስህ ታፍራለህ። አሁን በነብዬ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። እሺ ጥያቄ ልጠይቅህ። ጠይቀኝ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ጥያቄ ጠይቀኝ። ስለ እኔ የምናወጣው። ኦኬ፣ እሺ ጥያቄ ለቆን፣ በሀምሳ ስድስት ታፍራላ? ታፍርም? እንመልከት። አሸንጉሊት የምትጫወት ህፃን ልጅን ገና የስድስት ዓመትን ለወሲብ ትመኛለህ። የስድስት ዓመት ህፃን ልጅን በአምሳዎቹ በ54 ዓመት ላይ ለወሲብ ትመኛታለህ፣ ልታገባት ትመኛለህ። ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ። በአካል በጠረጴዛ ዙሪያ ማውራት እንችላለን። እንደዚህ ቴሌግራም ምንድነው? እችን ነገር ትችላለህ በጠረጴዛ በአካል ተገናኝተን ማውራት እንችላለን። በአካል ይቻላል። አሁን እያወራን ሀያ ሰባት ሺህ ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ሰማኛ እንዲለመታ ለመታዳምጠኝ ምንን እኔ አሁን ብዙ ጊዜ የጠይቁት ያቀ አትመለስልኝ በአካል በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘ እኔም ቅዱስ ቆራንና ሀዲስ የፈለግከውን እ በአካል ማውራት እንችላለን። እሺ በቃ አንተም ፈጣሪን ይዘ አትፍራ። ምንም አይነት አንተ ፍራት አለ በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖረው ይችላል። ና ህይወትክ ስጋ ሊኖ አትፍራ። ሆለ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም፣ አላህን የያዘ ሰው እሺ፣ መልስ ስጠኝ። ነው ነው ነው መልስ ስጠኝ። አንተ ስለሆነ የተሳሳትኩበት መረጃ ማምጣት ተቻለ፣ እሱን እቀበላለሁ። ከዛ ውጭ ግን ፎሎ አርጉኝ ወዳለው ወይን በአካል ለምን ፈራክ? በአካል ምን ፎቶ ልታነሱ ትችላለህ?

አምሳ ሺህ የምትሉት ነገር ሁሉ አሁን ለምን ለምን አንደማም ለምን ትፈራላችሁ? ለምን አንደማመጠም ሀያ ዘጠኝ ሺህ ሰው እያዳመጠህ መከታተሉ ይሻላል ወይንስ ደግሞ በአካል እንደባበቅና ምን እኔ ፎቶ የሚስት እንትን ለመምረጥ አይደለ። ወንድ ነኝ አንተም ወንድ ነህ። ስለዚህ እስቲ እንተያይና ልታጨኝ አይደለ? ሰባሽ ብላን እኔ ላውራ። አይ ቀድመው እነሱ ቅድም ስላወራ አንተ እነሱ ይቀጥሉ። አይ መልስ ልሰጥ ነበር። አይ ኖ ኖ ራስን ችለህ አንተ፣ ኖ ኖ ራስን የቻለ ብቻ አንተ፣ ከአንተ ጋር የተያያዘ ብቻ አስቀድሜ ከዚህ በፊት የሰራኋቸው ላይ ውሸቶች አሉ፣ ቅጥፈቶች አሉ የምትላቸውን ብቻ። ከሌላ ጋር ያወራሁት አንተን አይመለከትም። በቃ ሰባሽ ብላን፣ ተማም ወይንም ማማዬ እንኳን ደህና መጣሽ። ክርስቲያን የምትለው ሀሳብ አለዚህ ላይ።